የኢትዮጵያን ፍላጎት የሚያረካው ወደብ ማን ነው? አምስት ወደቦች፣ አስገራሚው ድምዳሜ። ጊዜው በፈረንጆቹ የዘመን ቀመር 1993 ነው። የኢትዮጵያ የእርስ በርስ ግጭት ተጠናቆ በኢትዮጵያም አዲስ መንግሥት ሥልጣን የያዘበት፣ ኤርትራም ከኢትዮጵያ ተገንጥላ ራሷን የቻለች ሀገር የሆነችበት ዓመት ነበር። ይህ ዓመት ታዲያ ኢትዮጵያ ለሺህ ዓመታት ተቆጣጥራቸው የነበሩትን ወደቦች ለሌላ አዲስ ሀገር አሳልፋ ሰጥታ ወደብ አልባ ሆና አይቀረችበት በኢትዮጵያን ዘንድም በበጎ ጎኑ የማይነሳ ዓመት ነው። 130 ሚሊዮን ሕዝብ ያላት ኢትዮጵያ ከውጭ የምታስገባቸውን ዕቃዎች ወደ ሀገር ውስጥ ለማምጣት የሚጢጢዋን ሀገር ጅቡቲ ወደቦች መጠቀም ግድ ብሏታል። ለዚህም በየዓመቱ ከበጀቷ ላይ 1 ቢሊዮን ዶላርን ወጪ ታደርጋለች። ከቅርብ ጊዜ ወዲህ ግን ኢትዮጵያ ወደ ቀይ ባህር አባልነቷ ለመመለስና ዳግመኛ የወደብ ባለቤት ለመሆን የተለያዩ የጎረቤት ሀገራትን በአማራጭነት እየተመለከተች ትገኛለች። ሱዳን፣ ኤርትራ፣ ሶማሊያ፣ ሶማሌላንድና ጅቡቲ ደግሞ የኢትዮጵያን የወደብ ችግር ሊቀርፉ ይችላሉ በሚል በኢትዮጵያ መንግስት በአማራጭነት የተያዙ ሀገራት ናቸው። እኛም ዛሬ በእነዚህ ሀገራት የሚገኙ አምስት ወደቦችን ከተለያዩ መስፈርቶች አንጻር እየዳሰስን የትኛው ወደብ ለኢትዮጵያ አስፈላጊ ነው የሚለውን የምንመለከት ይሆናል። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ዛሬው ጥንቅር አለፍን። አብራችሁን ቆዩ። ስድስቱ መስፈርቶች፣ ለኢትዮጵያም ያላቸው ርቀት። እነዚህ ወደቦች ለኢትዮጵያ በተለይም ለዋና ከተማ አዲስ አበባ ያላቸው ቅርበት እጅጉን አስፈላጊ ነው። በእነዚህ ወደቦች በኩል የሚገቡ ዕቃዎች በፍጥነት ኢትዮጵያ መድረሳቸውም ግዴታ ነው። የኢኮኖሚ ጠቀሜታ ሌላኛው መስፈርት እነዚህ ወደቦች በቂ መሠረተ ልማት አላቸው ወይ የሚለው ሲሆን በተጨማሪም ኢትዮጵያ የምትፈልጋቸውን የንግድ ምርቶች በቀላሉ ማስገባት የሚችሉ ወደቦች መሆን አለባቸው። ወታደራዊ ጠቀሜታ ለኢትዮጵያ የሚሰጠው ወደብ ከኢኮኖሚያዊና የንግድ ጠቀሜታ ጎን ለጎን የኢትዮጵያን የባህር ኃይል መቀበል የሚችል መሆን ይኖርበታል። የቀይ ባህር ቁጥጥር ኢትዮጵያ ከወደብ ጥያቄዋ ጎን ለጎን ከዚህ ቀደም የነበራትን የቀይ ባህር ቁጥጥር ዳግመኛ ማስመለስ ትፈልጋለች። ለዚህ ደግሞ የምታገኘው ወደብ ለቀይ ባህር ቁጥጥር ምቹ መሆን አለበት። ፖለቲካዊ ይሁንታ ኢትዮጵያ ወደብ የማግኘቷ ጉዳይ የሕልውና ጉዳይ ቢሆንም ከጦርነት ይልቅ በዲፕሎማሲያዊ መንገድ ወደብን ማግኘት ለኢትዮጵያም እጅጉን ጠቃሚ ነው። ለዚህ ደግሞ በድርድርና በስምምነት ወደብን መስጠት የሚችል ሀገር ተመራጭ ይሆናል። ታሪካዊ ቁርኝነት። ኢትዮጵያ አዲስ ወደብ ከምትወስድ ይልቅ ከዚህ ቀደም ተቆጣጥራው የነበረን ወደብ ዳግም ብታገኝ የተሻለ ይሆናል ተብሎ ይገመታል። ወደቦቹ አምስት። ፖርት ሱዳን፣ ከኢትዮጵያ ዋና ከተማ አዲስ አበባ በ1200 ኪሎ ሜትር ርቀት ላይ የሚገኘው ፖርት ሱዳን ወደብ ከኢትዮጵያንም ሱዳን ድንበር አካባቢ ደግሞ በ800 ኪሎ ሜትር ይርቃል። ይህ ወደብ ሱዳን አሉኝ ከምትላቸው የንግድ ወደቦች መካከል አንዱ ሲሆን ከ2023 ወዲህ ግን በጦርነት መመታቱ የወደቡን አቅም እጅጉን አዳክሞታል። ይህ ወደብ ለወታደራዊ መንደርነት ጭምር ማገልገል የሚችል ሲሆን ለቀይ ባህር ቁጥጥርም እጅግ በጣም ተመራጭ ነው ማለት ይቻላል። አሁን ሱዳን ካለችበት ሁኔታ አንጻር ይህን ወደብ መጠቀም አስቸጋሪ ቢሆንም ኢትዮጵያ ከዚህ ቀደም በ19ኛው ክፍለ ዘመን በፖርት ሱዳን በኩል የተለያዩ ቁሳቁሶችን ታስገባ እንደነበር የሚገልጹ መረጃዎች አሉ። ወደቡ ከኢትዮጵያ ያለው ርቀት፣ በሱዳን ያለው አለመረጋጋትናም ኢትዮጵያም ወደቡን በራሷ አስተዳድረው አለማውቋም ይህ ወደብ አምስተኛ ደረጃ ላይ እንዲቀመጥ አድርጎታል። አራት ሞቃዲሾ፣ ሶማሊያ። የሞቃዲሾ ወደብ ከአዲስ አበባ 1400 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከምስራቅ ኢትዮጵያ ክፍሎች ያለው ርቀት ደግሞ አንድ ሺ ኪሎ ሜትር ብቻ ነው። የሞቃዲሾ ወደብ ከቱርክ መንግስት ጋር በተደረሰ ስምምነት መሰረት ዳግም እድሳት ተደርጎለት በብዙ መልኩ የተለወጠ ወደብ ሲሆን ኢትዮጵያና ሶማሊያ በተፈራረሙት የአንካራ ስምምነት ላይም ኢትዮጵያ እንድትጠቀምባቸው ከተወሰኑ ወደቦች መካከል አንዱ ነው። አልሸባብን የመሳሰሉ ታጣቂ ቡድኖች በአካባቢው ላይ በመኖራቸው የጦር መንደር በዚህ ወደብ ላይ መመስረት ከባድ ሲሆን የሶማሊያ መንግስት ከንግድ ያለፈ ተጠቃሚነትን ለኢትዮጵያ የሚፈቅድም አይመስልም። ኢትዮጵያ ይህን ወደብ ከዚህ ቀደም ተጠቅመው ማታቅ መሆኑን ተከትሎ ኢትዮጵያ ይህን ወደብ ከዚህ ቀደም ተጠቅመው የማታቅ መሆኑን ተከትሎና በሞቃዲሾ ያለው የፀጥታ ሁኔታም አስጊ በመሆኑ ይህ ወደብ አራተኛ ደረጃ ላይ እንዲቀመጥ ሆኗል። ሶስት አሰብ ከአዲስ አበባ በ700 ኪሎ ሜትር ርቀት ላይ የሚገኘውን ከኢትዮጵያ ድንበር ደግሞ በ60 ኪሎ ሜትር ብቻ የሚርቀው የአሰብ ወደብ ካለው ቅርበት አንጻር የተሻለው ወደብ ነው ብሎ ማንሳት ይቻላል። ይህ ወደብ ከኢትዮጵያ ቁጥጥር ውጭ ከሆነ ጊዜ አንስቶ ግን በከፍተኛ ሁኔታም የተጎዳ ሲሆን በአሁኑ ጊዜም ዳግም ስራ ለመጀመር ከፍተኛ ወጪን የሚጠይቅ ወደብ ነው። የአሰብ ወደብ ለወታደራዊ እንቅስቃሴ ምቹ ቢሆንም የኤርትራ መንግስት ግን ይሄን ለኢትዮጵያ ይፈቅዳል ወይ የሚለው ግን አጠያያቂ ነው። አሰብ ለረጅም ዓመታት የኢትዮጵያ ንብረት ሆኖ መቆየቱ ለቀይ ባህር ያለው ቅርበትና ለወታደራዊ መንደርነትም ምቹ መሆኑ የሚያጓጓ ቢሆንም በኢትዮጵያና ኤርትራ መካከል ያለው ፖለቲካዊ ሽኩቻ ግን ወደቡ ሶስተኛ ደረጃ ላይ እንዲቀመጥ አድርጎታል ሁለት በርበራ ወደብ የበርበራ ወደብ ከአዲስ አበባ ያለው ርቀት 900 ኪሎ ሜትር ሲሆን ከኢትዮጵያ ድንበር ደግሞ በ700 ኪሎ ሜትር ርቀት ላይ ይገኛል ዲፒ ወርልድ በተሰኘው የዩናይትድ አረብ መሬት ተቋም በጥሩ ሁኔታ የለማው የባርበራ ወደብ በ2017 ኢትዮጵያ 19 በመቶውን ልታለመውና ልትጠቀምበት ከሶማሊያ ጋር ተስማምታ የነበረ ሲሆን በ2024 ደግሞ 20 ኪሎ ሜትር ሊዝ ከሶማሊላንድ መገኘቱ ይታወቃል። ሶማሊላንድ ከሶማሊያ ጋር ስትነጻጸር የተሻለ ሰላም ያላት ሀገር በመሆኗ ወታደራዊ መንደር ለመገንባት ምቹ ያደርጋታል። በኤደን ባህረ ሰላጤ በኩልም ኢትዮጵያ የቀይ ባህርን መቆጣጠር እንድትችል የሚያደርጋት ወደብ ነው። የሶማሌላንድ በይፋ ሀገር ሆና አለመመስረትናም ከሶማሊያ ጋር ያመጣውን ግጭት በመመልከት ይህ ወደብ ሁለተኛ ደረጃ ላይ እንዲቀመጥ ተደርጓል። ቁጥር አንድ ጅቡቲ። 300 ኪሎ ሜትር ብቻም ከአዲስ አበባ የሚርቀው የጅቡቲ ወደብ በመኪናም ብቻ ሳይሆን በባቡርም ዕቃዎችን ለማመላለስ እጅጉን የተመቸው ወደብ ነው። ዘጠና አምስት በመቶ የኢትዮጵያን የወጪ ገቢ ንግድ የሚያንቀሳቅሰው የጅቡቲ ወደብ በቻይና መንግስት ድጋፍ ይበልጥ የተስፋፋ ሲሆን ኢትዮጵያም በአነስተኛ ወጪ ይህን ወደብ የመጠቀም እድሉ አላት። የጅቡቲ ወደብን ወታደራዊ ጠቀሜታ ስንመለከት እጅጉን አነስተኛ ነው ብሎ ማንሳት ይቻላል። ምክንያቱ ደግሞ ከኢትዮጵያ ውጪ የዓለም ሀያላን ሀገራት በዚህ ወደብ የራሳቸውን የጦር መንደር በመመስረታቸው ኢትዮጵያ በዚህ ወደብ ወታደራዊ መንደር ለመመስረት በቂ ቦታን ላታገኝ ትችላለች። የቀይ ባህር ደቡባዊ መግቢያ የሆነው የጅቡቲ ወደብ ቀይ ባህር ለመቆጣጠር ያለው ጠቀሜታ ከፍ ያለ ነው። በተጨማሪም ወሳኙን ባብ ኤልመንደብ ከጅቡቲ ሆኖ ሙሉ ለሙሉ መቆጣጠር ይቻላል። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመችና የኢትዮጵያ ሶማሊያ ግንኙነት በተበላሸ ወቅት ጅቡቲ ወደብ ለኢትዮጵያ ለመስጠት መጠየቋን ተከትሎ የጅቡቲ መንግስት አሁንም ወደብን ለኢትዮጵያ ለመስጠት የተሻለው መንግስት ነው ብሎ ማንሳት ይቻላል። ኢትዮጵያ ከፈረንጆቹ 1897 ጀምሮ የጅቡቲን ወደብ እየተጠቀመች የቆየች ሲሆን 1993 ወዲህ ደግሞ የኢትዮጵያ እስትንፋስ ሆኗል ቢባል ማጋነን አይሆንም። ኢትዮጵያና ጅቡቲ ያላቸው ግንኙነት፣ ወደቡ ለኢትዮጵያ ያለው ቅርበትና ታሪካዊ ቁርኝነት የጅቡቲ ወደብን ከሁሉም ቀድሞ አንደኛ ደረጃ ላይ እንዲቀመጥ አድርጎታል። የመጨረሻው ድምዳሜ አስቀድመን ካስቀመጥናቸው መስፈርቶች አንጻር የጅቡቲ ወደብ ለኢትዮጵያ ካለው ቅርበት፣ ታሪካዊ ግንኙነት ቀይ ባህርን ለመቆጣጠር ካለው ጠቀሜታናም ከጅቡቲ መንግስት ፍቃደኝነት አንጻር የጅቡቲ ወደብ ለኢትዮጵያ ቀላሉናም ያለ ብዙ ክርክር በጥቅም ላይ ሊውል የሚችል ወደብ ነው ማለት ይቻላል። በርቤራ በብዙ መልኩ ለኢትዮጵያ ጠቃሚ ወደብ ነው ቢባልም ከሶማሊያ ጋር ያለውን ፖለቲካ ስንመለከት ግን ሶማሌላንድ በይፋም ሀገር ሆና እውቅና ካላገኘች በስተቀር የባርቤራ ወደብ ሌላ መዘዝ ይዞ መምጣቱ አይቀርም። የሞቃዲሾና የፖርት ሱዳን ወደቦች ካላቸው ርቀት፣ የጸጥታ ሁኔታና ከኢትዮጵያ ጋር ባላቸው ግንኙነት ለኢትዮጵያ አገልግሎት የመስጠታቸው ነገር እጅጉን የጠበበ ነው። በብዙ መልኩ የአሰብ ወደብ ለኢትዮጵያ ተስማሚ ቢሆንም የኢትዮጵያና ኤርትራ ግንኙነት የወደቡን የኢትዮጵያ አካል መሆን ከባድ ያደርጓል። እንደ አጠቃላይ ግን ኢትዮጵያ ከጅቡቲ ጋር በምታደርገው ስምምነት የጅቡቲን ወደብ ለንግድ እየተጠቀመች ጎን ለጎን ደግሞ የባርቤራን ወደብ ለወታደራዊ አገልግሎት ብትጠቀም አትራፊ ሆናለች ብሎ ማንሳት ይቻላል። ውድ የሰሞነኛ ቤተሰቦች የዛሬው ጥንቅራችን በዚህ ተጠናቋል። በእናንተ እምነት ለኢትዮጵያ የሚገባው ወደብ እየትኛው ነው? ምላሻችሁን ኮሜንት ላይ ያስቀምጡልን። ሰናይ ጊዜን ተመኘን።